ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ የዩሮፓ ሊግ የመልስ ጨዋታዎች ይደረጋሉ። አራት ጨዋታዎች ናቸው የሚደረጉት። ጨዋታዎቹን ለማስታወስ ያክል ላዚዮ ከቦዶ ግሊምት ጋር የሚያደርገው ጨዋታ ይጠበቃል። በመጀመሪያው ጨዋታ በነገራችን ላይ ቦዶ ግሊምት ሁለት ለዜሮ በሆነ ውጤት ላዚዮን አሸንፏል እና ያልተጠበቀ ውጤት ነው የተስተናገደው እና የዛሬውን እንግዲህ ውጤት በመቀልበስ ረገድ ላዚዮ የተሻለ እንቅስቃሴ የሚያደርግ ክለብ ይሆናል ተብሎ እየተጠበቀ ነው። ማንችስተር ዩናይትድና ኦሎምፒክ ሊዮን የሚገናኙበትም ጨዋታ በጣም በከፍተኛ ደረጃ እየተጠበቀ የሚገኝ ነው። የተለያዩ ነጥቦችንም ከጨዋታው ጋር በተያያዘ እናነሳለን። ኢንትራ ፍራንክፎርት ና ቶትናም በሚገናኙበትም ጨዋታ አራት ሰአት ላይ ይደረጋል። ይህኛው ጨዋታ በመጀመሪያው አንድ ለአንድ በሆነ በቶትናም ሜዳ ላይ በተደረገው ጨዋታ አንድ ለአንድ በሆናቸው ውጤት ነበር የተጠናቀቀው እና ከጨዋታው በኋላ የአንጂ ፖስቴኮግሉ የመጨረሻ የውድድር ዓመት ከቶትናም ጋር እንደሆነ እየተገመተ ነው። እንዲሁም በቀጣይ ቶትናምን ማን ሊያሰለጥን ይችላል የሚለውን የአሰልጣኞች ስም ሁሉ ዝርዝር መውጣት የጀመረበት ወቅት ነው። እሳቸው ከተናገሩት ነገርና በኋላም ሰዎች አስተያየት ሲሰጡበትና ሲናገሩት የሰማ ነው። ምናልባት የዩሮፓ ሊግ ቶትናም ቢያሸንፍ እንኳን ይህንን የዩሮፓ ሊግ ቢያነሳም እንኳን አንጂ ፖስቴኮግሉ ከቶትናም ጋር የመቆየት እድላቸው ግን በጣም ጠባብ ነው የሚል ሀሳብ አለ። ዋንጫ ማንሰተው ሊሰናበቱ ይችላሉ ነው። ከዛ በተጨማሪ ሌላ የሚደረገው ጨዋታ አትሌቲክ እና ሬንጀርስ የሚገናኙበት ነው። የጨዋታ ዜሮ ለዜሮ ስለነበር እየተጠናቀቀው እንግዲህ በዚህኛው ጨዋታ ምን እንደሚፈጠር እንጠብቃለን። ለማንኛውም በዩሮፓ ሊግ እነዚህ ጨዋታዎች ይደረጋሉ። ግን ትልቁ ጨዋታ ማንችስተር ዩናይትድና ኦሎምፒክ ሊዮን የሚገናኙበት ጨዋታ ነው። በማንችስተር ዩናይትድ ሜዳ ይደረጋል። በመጀመሪያው ጨዋታ ላይ ልክ የዛሬ ሳምንት የጨዋታው ትልቁ ትኩረት የነበረው የ ኦናና ጉዳይ እንደነበረ አስታውሳለሁ። እስከ ሳምንቱ ይሄኛው ጨዋታ እስከሚደርስም ድረስ ከማንቸስተር ዩናይትድ ጋር በተያያዘ የተለያዩ መረጃዎች ስናይ የኦናና ጉዳይ ትልቁን ትኩረት የወሰደ እንደነበረ ነው የተመለከት ነው እና በመጀመሪያው ጨዋታ ላይ ማንቸስተር ዩናይትድ የተሻለውን እድል ማግኘት ሲችል ያንን የተሻለውን እድል ያበላሸው ኦናና ነው እና ኦናና ከዚህ በኋላ ከማንችስተር ዩናይትድ ጋር በፍጹም በፍጹም መቀጠል የለበትም የሚል ጠንከር ያለ ነገር ነበር ስንሰማ የነበረው በተለይ በደጋፊዎቹ። ከዛ በኋላ ሊሄድ ይችላል የተባለባቸው ክለቦች ሁሉ ሲዘረዘሩ ነበረ። እንደገና ደግሞ ከዚህኛው ጨዋታ ቀጥሎ በተደረገው የፕሪሚየር ሊግ ጨዋታ አሞሪኝ አልታይን መጠቀማቸውም ሌላ ነገር ነበረ። በቃ ተሳስቷል። ስለዚህ ያንን መድገም አንፈልግም የሚል ሀሳብ የተላለፈበት ነው ተብሏል። እና ከዛሬው ጨዋታ የሚጠበቁ ጉዳዮች ምንድን ናቸው? ማንችስተር ዩናይትድስ ምንድን ነው ማድረግ ያለበት በይሮፓ ሊግ ለመቆየት ና ዋንጫ ለማንሳት የሚለው ላይ ትንሽ ብንነጋገር አሪፍ ይመስለኛል። አዎ ማንችስተር ዩናይትድ በኢሮፓ ሊግ እውነት ለመናገር አሁንም ጥሩ እድል አለው። እንደዚህም ሆኖ በሊጉ በአውሮፓ ቻምፒዮንስ ሊግና በዩሮፓ ሊግ ላይ ከሚሳተፉ ክለቦች ምንም ሽንፈት ያልደረሰበት ማንቸስተር ዩናይትድ ነው። ምንም አልተሸነፈም እስካሁን ድረስ አይደል? ልክ ነው። እና የማንቸስተር ዩናይትድ በግምት ደረጃ ቅድም ለአርሰናል ስንናገር እንደነበረው ማንቸስተር ዩናይትድም የዩሮፓ ሊግን ለማሸነፍ ከቀሩት ክለቦች ይልቅ የበዛውን ግምት ተሰጥቶታል። ማንቸስተር ዩናይትድ ሊያደርገው፣ ሊፈጽመው ሊያከናውነው ይችላል የሚል ነገር አለ ማለት ነው። እሱ እንደተጠበቀ ሆኖ እንደተጠበቀ ሆኖ የማንቸስተር ዩናይትድ እና የሊዮንን የመጀመሪያ ጨዋታ ላየ ሰው ሊዮንን ያን ያህል ፈታኝ ሆኖ አይተሸዋል አይተሸዋል፣ እንደዛ አይነት ስሜት የለኝም። ኦናና ያንን ስህተት ባይሰራ ኖሮ ኮ ከሊዮን ማንቸስተር ዩናይትድ የሚመለሰው በድል ነበረ፣ አሸንፎ ነበረ እ ኮ የሚመለሰው ግን ያንን ስህተት ሲሰሩና እንትኖ ሲል ደግሞ ታሪክ ተቀይሯል። አሁን ሁለት ለሁለት ናቸው። ሁለት ለሁለት መሆን በቃ ምንም ዜሮ ለዜሮ ው ምንም ትርጉም የለው። ምክንያቱም ህግ ተቀይሯል። አሁን አዌ ጎል ካውንትስ ደብል የሚባል ነገር ስለሌለ አንድ ለአንድ ብቶችም ወደ ተጨማሪ ደቂቃ ነው የምትገቢው። ዜሮ ለዜሮም ብቶች ወደ ተጨማሪ ደቂቃ ነው የምትገቢው። በበፊቱ ህግ ቢሆን ኖሮ ስቲል በዜሮ ለዜሮ ታልፊ ያለሽ በአንድ ለአንድ ታልፊ ነበር። አሁን ግን እንደዛ የሚባል ነገር የለም። ዜሮ ለዜሮ በምትለያይበትም ጊዜ ቢሆን ያው በድምሩ ሁለት ለሁለት ናቸው፣ ስለዚህ ተጨማሪ 30 ደቂቃ ይጫወቱ የሚል ነው። የኦናና ስህተት ያበላሸው በጣም ብዙ ነገር ነው ልልሽ ፈልጌ ነው። አሁን ሊሆን እንደገና በአንድ ለዜሮም ያልፋል። ያቺ ስህተት ተሰርታ ባይሆን ኖሮ ደግሞ በአንድ ለዜሮ አያልፍም ነበረ። እንግዲህ ኦናናን መጠቀምና አልታይን መጠቀም ላይ አሞሪም ሊገኝበት የሚችለውን የጭንቀት ሌቭል አስቢው። አልታይ ያንን ስህተት ስለሰራ ማለት ነው። ኦናናም ስህተት ሰራ፣ አልታይም ስህተት ሰራ። ስለዚህ ሁለት ስህተት ከሚሰሩ ግብ ጠባቂዎች ማንን ልምረት ስቲ? በሌሎች ነገሮች ኦናና ስለሚሻል ኦናናን ለመምረጥ የተገደደ ይመስለኛል። የመውደድ ምርጫ ሳይሆን ያለው አማራጭ ጠባብ ከመሆን የምትመርጭው የምትወስጅው ውሳኔ አድርጌ ነው የምወስደው ሁለት ጆሹዋ ዚርክዚ በዛሬው ጨዋታ ላይ አይገባም አይደለም በዛሬው ጨዋታ ላይ ይሄ የውድድር አበት እስኪያበቃም ድረስ ወደ ሜዳ አይመለስም ስለዚህ የጆሹዋ ዚርክዚ አለመኖር ምርጫውን ወደ ማን እንዲያዘነብል ሊያደርገው ይችላል ወደ ራስመስ ሆይሉንድ እንዲያዘነብል ሊያደርገው ይችላል ለጎልሱ ሊፈልጉት ይችላሉ እኔ እንደ ስጋት የማየው ማንቸስተር ዩናይትድ በኦልትራፎርድ በባለሜዳነት ስሜት ነው ወይ የሚጫወተው? ሁሌም እንደምንለው ተጋጣሚዎችስ ማንቸስተር ዩናይትድን ኦልትራፎርድ ላይ ሲገጥሙ የነበራቸው የፍርሃት ስሜት አሁንም አለ ወይ? አሁንም እንደዛው ነው ወይ? ሆም አድቫንቴጅ ለማንቸስተር ዩናይትድ በበፊት ልክ ይሰራሉ ወይ? እንደውም የማንቸስተር ዩናይትድ ተጫዋቾች አንዳንዴ ሲነግሩን እንደነበረው ማንቸስተር ዩናይትድ በሜዳው ሲጫወት ተጫዋቾቹ ይበልጥ ይረበሻሉ። ነጻ ከመሆን ስሜት ወጥተው ይጫወታሉ ተብሎ አይጠበቅም። አላየንማ፣ እርብሽ የማለት ድንግጥ የማለት ነፃ ሆኖ የሚጫወቱት እንደሁም በአዌ ጌም ነው። እነዚህ እነዚህ ነገሮች ካልጎዱት በስተቀረ አይ ዶንት ቲንክ ያን ያህል ታፍ ኦፖነንት ነው ብዬ አላምንም። ይቅርታ ግን አላምንም በእውነት ለመናገር ግን ሊሆን አይማርም ማለት ግን አይደለም ከባለፈው ሳምንት ስህተቱ እሱ ትምህርት አይቀስምም ምናምን ማለት ግን አይደለም ለማንችስተር ዩናይትድ ጥሩ የምለው ነገር የነ ኮቢ ማይኖ መመለስ ምናምን እንደዚህ ያሉት ነገሮች በጥሩነት ሊነሱ ይችሉ ይሆናል ሚድፊልዱን የበለጠ አሪፍ ለማድረግ ግን ደግሞ ቬሪ ሪሰንትሊ እንደ ካዚሜሮ ማንችስተር ዩናይትድን እያገለገለ ያለ ይለ በጣም ጥሩን እያገለገለ ያለ ስለዚህ ኦፕን ነው ጌሙ። ግን ማንቸስተር ዩናይትድ ሞር ሞቲቬትድ ሆኖ ከገባ ቅድም ማን ነው የአርሰናል እዚህ ላይ ነው የተጻፈው፣ የአርሰናል የትናንትና ድል ማንቸስተር ዩናይትድን ከማነቃቃት አንጻር አስተዋጽኦ አለው ምናምን የሚለው እኔ ነው ብዬ አላምንም። እንደዛ አይነት ቀጥተኛ የሆነ ተጽዕኖ የመፍጠር ነገር ይኖረዋል ብዬ አላምንም። ግን የማንቸስተር ዩናይትድ ደጋፊዎችም ካለፈው ሳምንት የአርሰናል ደጋፊዎች ትምህርት ቢወስዱ ተጋግዘው ቢሰሩት ግን የበለጥ አሪፍ ነው ብዬ ነው የማምነው። የኦናናን መመለስ ግን እንደ ኪሳራ አትውሰዱት። አዎ፣ ምን ማለት አንደኛ ምን ምርጫ አለ የሚለውንም ማየት ያስፈልጋል። አዎ፣ አልታይ ደግሞ በኒውካስል ጨዋታ ላይ የሰራቸው ስህተቶች አሉ። በዛ ላይ ከዚህ በፊትም ደግሞ የትልልቅ ጨዋታዎች ላይ አይጠቀሙትም። እና እንደገና ደግሞ ለትልልቅ ጨዋታዎች በጣም ወሳኝ ለሆኑ ጨዋታዎች ትንሽ የእንግዳነት ስሜት ሊሰማውም ይችል ይሆናል። እነዚህ ነገሮችም አሉ። እንደውም አርሰናልን በጣም ገርሞኝ ማን ነው ማንችስተር ዩናይትድ በጣም ገርሞኝ የነበረው ራምስዴልን ሊያስፈርም ነው ከሳውዛምተን ጋራ እንግዲህ ወደ ታችኛው ሊግ ወርዷል አንድ ለ እና በአለፈው ሳምንት ላይ በጣም ሲነሱ ከነበሩት ነገሮች መካከል አንደኛው ማንችስተር ዩናይትድ የራምስ ዴለን ሁኔታ በጣም በቅርበት እየተከታተለ ነው፣ ሊያስፈርመው ይፈልጋል። መጥፎ ዝውር። አዎ፣ እና እኛ ደግሞ ስናነሳ ነበር አደለ፣ በቀደሙ ፕሮግራማችን ላይ በእርግጥ ያነሳ ነው ያው፣ ተደጋጋሚ በመውረድ ረገድ ሪከርድ አለው ብለን ነው። ግን ራምስ ዴለን በአርሰናልም ሲጫወት እንደምናውቀው መጥፎ ግብ ጠባቂ ነው ብለን የምንናገረው አይደለም። ግን ማንቸስተር ዩናይትድ ብቻ ሳይሆን እንደገና ዌስትሃምም ይህንን ግብ ጠባቂ ይፈልጋል ና በሁለቱ መካከል የሚደረግ ትልቅ ፉክክር ሊኖር ይችላል ተብሎ እየተዘገበ ነበረ። ስለዚህ ማንችስተር ዩናይትድ ግብ ጠባቂን በማስፈረም ረገድም የራሱ ፍላጎትና የራሱ አካሄድ እንዳለው ና ነገሮችን እያየ እንደሆነ ምናልባት ከሚያሳዩ ነጥቦች መካከል አንደኛው ሊሆን ይችላል። ስለዚህ ለማንችስተር ዩናይትድ በጣም ወሳኝ ቀን ነው። ባለፈው ስናነሳ እንደነበረው የዘንድሮ የዩሮፓ ሊግ ዋንጫ ለማንችስተር ዩናይትድ ብዙ ጥቅሞችን ይዞ የሚመጣ ብዙ ነገሮችን ሊለወጥ የሚችል ነው እና ነገሩ በሙሉ በተለየ ሁኔታ እየታየ ትንታኔ የሚሰጥበትም ማንችስተር ዩናይትድ ካለበት ወቅታዊ የገንዘብ አንጻርም ታይቶ ነው። ሁለተኛ ጥሩም የውድድር አመት እያሳለፈ ስላልሆነ በዚህ አይነት መንገድ የውድድር አመቱን ካጠናቀቀ የአውሮፓ ሻምፒዮን ሆኖ የውድድር አመቱን ካጠናቀቀ አንድ ሌላ ለየት ያለ ታሪክም ሊሆን ይችላል። ይህንን ምክንያት ያደረጉ ሰዎች አንድ የሚጠይቁት ጥያቄ አለ። ይሄ የአውሮፓ ዋንጫ እኮ ለቶትናምም በጣም አስፈላጊ ነው፣ እድልም አለው ደግሞ ያው ተመሳሳይ ደረጃ ላይ ስለሆኑና ለምንድን ነው በአብዛኛው ለማንችስተር ዩናይትድ ነው ዋንጫው የሚያስፈልገው የሚለው ትንታኔ በመገናኛ ብዙሀኖችም በተለያዩ ሰዎችም የሚሰጠው ቶተናምስ የሚልም ጥያቄ ያላቸው ሰዎች እኮ አጋጥሞኛል። አው እኮ አሁን ልሽ ለገሌ ለምን አልተሰጠም የሚለውን መናገር ያስቸግራል። አብዛኛው ትኩረት ለምን ሆነ፣ ሁሉም እድል ለምሳሌ በእንግሊዝ ክለቦች ታይቶ ነው። በእንግሊዝ ክለቦች ሲታይ የቶትናምና ማንችስተር ዩናይትድ ናቸው አሁን በኢሮፓ ሊግ እየተሳተፉ የሚገኘው። ስለዚህ ሁለቱም ጠንካራ ናቸው ብለን ካሰብን ወይንም የተሻለ ርቀት ይሄዳለሁ ብለን ካሰብን ለምን በተመሳሳይ መንገድ ነገሮች አልታዩም የሚል ጥያቄ አለ። ግን የበለጠ አስፈላጊነቱ ለማንችስተር ዩናይትድ ይሄ የአውሮፓ ዋንጫ ለምንድን ነው የሚለውን ከዚህ በፊት በዝርዝር ስላነሳ ከዛ ጋር አብሮ መታየት ያለበት ነው የሚመስለኝ። እኔ ደግሞ ልክ ነው። ከዛ ጋር አንዳንዴ በጣም አጥብቃሽ የምትፈልጊው ነገር የህይወትና የሞት ጉዳይ የሚሆንብሽ ነገርና ከሆነ አድርጊው የሚባል ነገር እኩል አደለም፣ አ አንድ እኳ አደለም። እሱ እንደተጠበቀ ሆኖ ግን ያለፉት ያለፉት ጊዜያት አቅማቸው ሳይለካም ብለሽ ታስቢያለሽ? ምን ብሎ ራሱን ተጽዕኖ አያሳድርም። ማንቸስተር ዩናይትድ እና ቶተንሃም ሁለቱም የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። ሁለቱም ትልልቅ ክለቦች ናቸው። ነገር ግን ሁለቱ እኩያ አይደሉ። ማንቸስተር ዩናይትድ ዛሬ አይመርበት እንጂ የቶተንሃም እኩያ ተደርጎ የሚጠራ እኳ አይደለም። እነዛ እነዛም ተጽዕኖ ሊያሳድሩ ይችላሉ ብዬ ገምታለው። እንግዲ አሞሪም ኦናናን በጣም በጣም በጣም ሊያነቃቃው እየሞከረ ነው ያለው። ማጓየር እኔም በኦናና ቦታ ነበርኩ ብሏል። አሁን ማጓየር አሀብ ኮንፊደንስ ኦናና ይላል እኔም በአንተ ቦታ ነበርኩ። እንግዲህ ማአት ነገር ሲባል ነበረ ማጓየር። እንደገና ደግሞ አሞሪምም ስለ ኦናና፣ ሁሉም ስለ ኦናና ነው የሚያወሩት እና እንደዚህ አውርተው ሊያጀግኑት የቻሉትን ነገር እያደረጉ ይገኛሉ በቃ አሞሪም እንደገና ምን ብሏል አሁን ርዕሶቹን ብቻ ልንገርሽ ለምሳሌ እና ምን እንደሚነግርሽ ልትነግርኝ ትችላለች አሞሪም ዲፌንድስ ቶፕ ጎል ኪፐር ኦና ና ቶፕ ጎል ኪፐር የምትለዋል በትምህርት ጥቅስ ውስጥ አስገብተዋታል ምክንያቱም ያቺ ቃል የማን ናት የአሞሪም ናት ይህንን ጽሁፍ የሚጽፈው ሰውዬ የእኔ እንዳይመስላችሁ ሊለን ፈልጎ ነው ቶፕ ጎል ኪፐር ያለው እሱ ነው ሊለን እና ይህንን ብሏል አንድ ያዥ ከዛ ሁለተኛው ማጓየር አይ ሀቭ ቢን ኢን ኦናናስ ፖዚሽን አለ። እኔም እንዳንተ አድርጎ የነበረ አንድ ሰው ሆኜ እንዳንተ ሆኜ ነበረ አልፌው ነው እንጂ አሳልፌው ነው እንጂ እና ለማለፍ ሞክር ነው እንደገና አሁንም የማጓየርን ደግሞ ሌሎቹ ይዞት ሲወጡ አይ ሀቭ ኮንፊደንስ ኢን ኦናና በኦናና ላይ ሙሉ እምነት አለኝ የሚል አይነት አስተያየትን ይሰጣል። ከዛ አሞሪም እንደገና ያለውን ደግሞ በሌላ መንገድ የጠቀሰ ሰው ኦናና ሀስ ፕሩቭድ ሂ ኢዝ አ ቶፕ ፕሌየር ኢትስ ኦል አባውት ኦናና ብቻ መሆኑን እንድትረጁ ብዬ ነው እና ምንድን ነው የሚነግርሽ ነገር ያልሽኝ፣ እንደሆነ እየፈራሽ በርታ በርታ እያልሽ የምታስገቢው በረኛ መሆኑን ነው ያሳይ። ደግሞ ግዴታቸው ነው ይህ ግዴታ፣ እሱን ደግፈው መቆም አለባቸው። ስለዚህ ኦናናን ደግፈው መቆም አለባቸው የቡድን ጓደኞቹም አሰልጣኙም ግዴታ ይህንን ማድረግ አለባቸው። እሱ የተሻለ ስሜት ውስጥ እንዲቆይ ማድረግ በራስ መተማመኑ እንዲመለስ እንደውም እኮ በባለሙያ ደረጃ ነው የሚሰራው። በራስ መተማመናቸው የተሻለ እንዲሆን ተጫዋቾች ትልቅ እገዛ ነው የሚደረግላቸው። ሌላው ግን ያው እነሱ ኃላፊነታቸውን መወጣታቸው ከጎኑ መቆማቸው እንዳለ ሆኖ፣ እሱ ደግሞ የበለጠ በተግባር መልስ መስጠት አለበት ብዬ ነው ማስቡ በቃ አሁን ስህተቶች አሉ፣ ይሰራል ስህተቶች። ከዚህ በፊት ደግሞ በጣም ጎበዝ ሆኖ የተለያዩ ኳሶችን አድነው ማንቸስተር ዩናይትድን ለውጤት ያበቃበትንም አጋጣሚ እናውቃለን። እና እኔ ያው በስህተት ብቻ የተሞላው አይደለውም የተሻልኩ ግብ ጠባቂም ነኝ ብሎ ራሱን ለማሳየት ከዚህ በኋላ የሚመጡት ጨዋታዎች ላይ በጣም በትኩረትና በንቃት አገልግሎት መስጠት አለበት ብዬ ነው ማስበው፣ እኔ እና ያንን ራሱ ከወሰደ ከዚህ በኋላ እኔ እንደዚህ ጉብዝናዬን ነው መግለጥ ያለብኝ ብሎ የሚሰጡት አስተያየቶች ጫናዎቹ፣ አዎ ወደ መልካም ነገር ቀይሮ የሚያበረቱት ከሆነ በዛ ልክ ማንችስተር ዩናይትድን ይጠቅማል፣ ራሱንም ደግሞ ያግዛል ብዬ ነው እኔ ማስበው። በዛ ሁኔታ ቢጠቀምበት ነው የበለጠ የተሻለ የሚሆነው። መልካም እንግዲህ፣ ዛሬ ምሽት የሚደረጉትን ጨዋታዎችም እያያችሁ የሚሆኑትን በተመለከተም ደግሞ የተወሰኑ ሀሳቦችን ኋላም ላይ ልናነሳ እንችላለን። በሸገር ስፖርቱ ይዛበበ ግደ የዩቲዩብ ቻናላችን ላይ አዳዲስ መረጃዎችን አዳዲስ ሀሳቦችን ይዘን ወደ እናንተ መምጣታችንን እንቀጥላለን። ኢትዮጵያ ለዘለዓለም ትኖር 2010。